ሰላም ጤና ይስጥልኝ። ሰዎች እንዴት ናቸው? ሰላም ናቸው? ዛሬ ፈገ ነው ምሳና ወይኔ፣ ሁልጊዜ እንደዚህ አይነት ምሳ ቢበሉ ብዬ ተመኘሁኝ ማለት ነው። በቃ ስራው ቀለል ያለ ከቀርቆሮ ተፈታ፣ ታጠበ፣ ከዛ በቃ ወይ ወይ ወይ ወይ፣ ምን አለበት ከዚህ ሱስ ቢይዛቸው እና ደሮ ከመገንጠል ከማጠብ ከደሮ ውጭ ጋር ሰጡኝ። መሬት ላይ ነው ተጭሮ የሚገኘው አለች፣ ሴትዮዋ ተዘርቶ ሳይሆን ካላህ ነው አለች። እንግዲህ ፍሬሹ ሲመጣ ግን አፈሩ በስማ ታጥቦ ምንም አይጸዳም። ይሄ ራሱ ታጥቦ ተፈቅፍቆ የንትን የተባለው የታሸገው ግን ያኔ ስታየት ብዙም ያኔ ንጹህ አደለም የሚመስለው የተለያየ ቆርቆሮ ነው የገዛችው የተለያየ ምን ውስጡ አንድ ነው አንደኛው ብቻ ነው ትንሽ ነጻ ያለው ይሄ ጥቁር ነው ስንት ሁለት አንድ አይነት ሁለት ሁለት አንድ አይነት ሁለት አንድ አይነት ሁለት አንድ አይነት አምስት ነው አንድ ላይ ብቻ ይሄ የሀገራችን የጠላ ጣሳ ነው እሮብ፣ እዚህ ሃምሳ ሳንቲም ነበር ጠላ። እኔ ወደዚህ ሀገር ስመጣ ሶስት ብር ነበረኝ ሀገር አሁን እንኳን የቢራን ዋጋ ይዞ ሆን መሰለኝ። ግን እንትኑ ሲያስፈራ በጣም ነው የሚፈራው፣ ላጥ ነው የሚያደርገው። እጅግ አገኘ። ዶሮ ልክ እንደ ሴትዮዋ ጥሪ ሰልችተኛ ነው። ስማ ለመውጣት የሚያናድዱ ነገር ማለት ነው። ከዶሮ ውጭ ምንም ነገር የለም። ምንድን ነው ምሳ ዶሮ እና ሩዝ? ዝም ብሎ ምሳ ቢሉ ምን አለበት። ሴትዮዋ ግን ችግር የለባትም። ምሳ ነው ምትለው። ምንድን ነው ምሳ ትለው። አንደኛ ከዶሮ ውጭ ምንም እንደሌለ ታውቃለች። ይህ ነገር የሆነ ወቅት አለው በየጊዜው ጊዜው የለም። ይሄ በጣም እየፈርች ነበረ። ከዛ እንደኛ ትልሽ በጣም አዘዘች ከላከለች ወይ ማተላተል ራሱ ስሞ አንድ ላይ አይበሉ። እኔማ ለአንዷ አሳንሳለሁ ላንዷ በዛለው። አንድ ጊዜ ማለት ቢያንሳቸውም ጨምረኝ አይሉም ልጆቹ። እየሰጣቸው እየሰጣቸው ነው የሚበሉትና፣ ጭርስ አርገው በልተው ተሳገይ። በጣም እንደነገታለው። አሳንሻቸው አጭቡን ውስጥ ነው የሚለው ወሰንሻቸው ይሁን ምን አለበት፣ ጨምር ይብሉኝ። እስማ ትንሽ ተርፎ ካየውኝ ግን በቃ ማለት ጠግበው ነው ያተረፉት ብዬ ስለማስብ እንትን አይደለም። እንደዚህ ውሃ ስዝም ውሃውን ሞጅር ጫውን ላዩ ላይ ሞጅር ውሃ ብዙ ስለሆነ ጫውን ብዙ ነው ያደረኩት። ለዚህ ብረት ድስት ውሃ አስቡት ጫው ብቻ ይደረግበታል። ከዛ ለሁለት ሰዓት ለሶስት ሰዓት ይመስላል እንደዚህ ግልግል። ከዛ ወደ ስራዬ ጠዋት መጣሁ። ጣጠፍ ወጣድኩኝ ከዛ ጽዳት ገባሁ። አሁን በስሎልኝ ያለቀ ከሁለት ሰዓት በላይ በስሏል። እኔ ቤት አጽድቼ ምናምን ከማዝ ብዬሽንት ቤት አጣጥቤ ያኔ ሙሉ ቤት ሁልጊዜ እንደማጸዳው አጸዳድ ሲጨርሽ መጣኝ። ሁልጊዜ ይሄ ቢሰራ ጥሩ ነበረ ግን አይሰራም። በአመት ሁለት ጊዜ ነው የሚሰራው። እኔ ላይና ያርኩ ጨረስኩት። ለዚህ ነበር የተገዛው። አንደኛው ልጅ እቃ ሲገዛ በጣም ብዙ እቃ ነው የሚገዛው እና ብዙ ነበር ያመጣው። ይህን በኩብዝ ነው የሚበሉት። የኩብዝ ራኔ ነው የሚባለው። አንዳንድ ቤት እዛው ቤታቸው ነው የሚሰራው። እዚህ ይገዛናል፣ አያሰራም ቤት ይሄ እንደዚህ ሁኖበት። ከዛ ደግሞ በሳኔ ሄድላቸው አንገቢ ሲበሉ ማለት ነው። እየነከሩ ነው የሚበሉት። ምንም እንደሚላቸው እንጃ፣ እኔ አልቀመስኩትም። ይቅርታ፣ ጨውኑ ራሱ አልቀመስኩትም። እንኳን ይሄን ወጥ ስሰራ ራሱ እኔ ወጥ መቅመስ አልወድም፣ ዝም ብዬ ነው ብሰራ። ግን ወጥ አይበዛብኝም፣ እንጃ ትናንትና ወጥ ቀምሼ የሰራሁት ጨው ለበዛው። ቀመስኩና፣ ያነሰው መሰለኝ ጨመርኩበት፣ ገዛ